ያው እንግዲህ ቀደም ሲል ስንገልጽ ነበረ የማዲንጎ አፈወርቅ ሶስተኛ ዓመትን ምክንያት በማድረግ በተለይ ነገ ለየት ያለ ፕሮግራም ተዘጋጅቷል። በዚህ ጉዳይ ላይ በጣም ታዋቂው ለሱ በርካታ ስራዎችን የሰራለት ዘላለም መኩሪያ ጋር በግጥምና ዜማ ይታወቃል ደወል አድርጌ ያለው እንኳን አደረሰ። ዞል መጀመሪያ፣ እንኳን አብሮ አደረሰን። ሰላም ነው ሁሉ ነገር? አማን ነው እግዚአብሔር ይመስገን። ሰላም ነው ሁሉ ነገር በዓሉ ጥሩ። ይሄ እንግዲህ ሁለት አይነት ስሜት ላይ ያለህ ይመስለኛልና መጀመሪያ እስኪ እንኳን አደረሳችሁ እንባባልና ወደ ተደዋወልንበት ጉዳይ እናልፋለን። እንኳን አደረሳችሁ ሳይፌ ሻጌ። በዓሉ እንግዲህ ያው ለመላ ክርስቲያን ቤተሰብ እንኳን ለብርሃነ መስቀሉ አደረሳችሁ እንላለን። መቼም ያው የጊዜው መሄድ ነው አንድም ሶስተኛ ዓመት ማዲንጎን የማሰብ ፕሮግራም ነገ ይደረጋል የሚለውን መግለጫ እንዳገኘው የተሰማኝ ሶስት ዓመት በጣም ነው የሄደውና የነገው ፕሮግራም ምንድን ነው የታሰበው? የጥሪ ጥሪውስ ለሁሉም ነው ወይስ ለተወሰኑ ሰዎች ነው? ፍሻዬ ጥሪው ያው ለሁሉም ነው፣ ለተመቸው ሁሉ ወንድማችንን በማሰብ የሶስተኛ ህልፈተ አመቱ ስለሆነ ያችን ሰብሰብ ብለን ጧፍ በማብራት እና ነዳያንን በማብላት ማክበር ነው። ዋናው ፕሮግራሙ ይሄ ነው። ከዛ ጋር በተገናኘ ምናልባት እንኳን አገኘው፣ ምክንያቱም የብዙዎች ጥያቄ ነበር። አንተም በስራው ላይ የተሳትፈሃል። ተወዳጁ አቀንቃኝ ማዲንጎ ከማለፉ በፊት የሰራቸው ሙዚቃዎች እንደሚወጡ ካሁን በፊት ተገልጾ ነበር እና እስካሁን ግን አድናቂዎቹ እነዚህን ስራዎች እንዲያገኙ አልሆነም እና ምክንያቱ ምንድን ነው? መቼስ ይወጣል? ምክንያቱ ምንድን ነው? ስራዎቹ ያው የጥናት ነበሩ እነሱ ጥናት ስራዎችን ራሱ ወደ ዘፈን ለመቀየር አንዳንድ ትንሽ አንዳንድ የገጠሙ ነገሮች ነበሩ። ለምሳሌ አንዳንዶቹ በዌብ አይደሉም እና ዝም ብሎ በእንትን በኦዲዮ ኤምፒ ትሪ ላይ ያረፉ ነበሩ እነሱን እንደገና ወደ ዌብ አርገ ዳታዎቹን ማስተካከል እና እንደገና አዳዲስ ሙዚቃዎችን መስራት ያስፈልግ ነበር። ስለዚህ እሱም የራሱ ነገር ጎትቶናል። የሆነ ሆኖ ግን ብዙውን ነገር አሁን ጨርሰን አስተካክለን አሁን የምንጠብቀው ቀን ብቻ ነው፣ ጊዜ ነው። አመቺ ጊዜና ደግሞ በምን አይነት አወጣጥ እናውጣው ነው እንግዲህ። እንደ ድሮ በሲዲ በምናምን ስላልሆነ አሁን ኦንላይን ላይ ነው ብዙ ነገሮች እየቀረቡ ያሉት። ስለዚህ እነሱን ከማን ጋር እንስራ፣ እንዴት እንስራቸው? ያው የዚህ ባለቤት ልጁ ስለሆነች እሷ ጋር የተያያዙ አዳድ ጉዳዮች አሉ። እነሱ እነሱን በማስተካከል ላይ ነን። ነው ምን ያክል ምን ያህል ዘፈኖች ናቸው የሚወጡት? ዘላለም ከሆነ አስራ ሶስት ናቸው። አስራ ሁለት ወይ አስራ ሶስት ስራዎች ናቸው የሚሆኑት። ስለዚህ እነዚህን ስራዎች አሁን ጨርሳችሁ ከሆነ መቼ ለአድናቂዎቹ ይቅረብ የሚለው ገና አሁን የተወሰነ ነገር አይደለም። ምናልባት በዚህ አመት ነው ሊባል ይችላል፣ በቅርብ ነው ሊባል ይችላል። ዘላለም ቅርብ ነው፣ በትክክል በትክክል። በቅርቡ ይጠብቁናል። ትንሽ ወራቶች ጉዳይ ሊሆን ይችላል እንጂ ቅርብ ነው። ሁሉ ነገር አልቀን፣ ሁሉ ነገር ጨርሰን፣ ያው ካምፓኒዎች አሉ ከነሱ ጋር የሆነ ዝርዝር ላይ ነን ያለ። ስለዚህ ምናልባት በዚህ አጋጣሚ ይህንን የማዲንጎን የመጨረሻ ስራ ለማሳተም ለህዝብ ለማድረስ የምታደርጉትን እንቅስቃሴ ስፖንሰር በማድረግም ይሆን በተለያዩ ጉዳዮች አብረዎቹ መስራት ለሚፈልጉ ጥሪ ማቅረብ ይቻል ይሆን? በትክክል በትክክል። እንዴት ሊያገኟቸው ይችላሉ? እንግዲህ ያው በውስጥ መስመር ስልካችንን እናስቀምጣለን እሺ። ከዛ ማውራት ይቻላል። ዳይፍሻ በአንተ በኩልም ማግኘት ይችላሉኛል። ምናልባት እንግዲህ ከአሁን በፊትም አውርተናል። ዛሬም ምናልባት ተጨማሪ ነገር ከማዲንጎ በጣም የልብ ወዳጁ ከሚላቸው የልብ ወዳጆቼ ከሚሏቸው ከሚላቸው ሰዎች መሀል አንዱ አንተነህና እንደ ምን አይነት አቀንቃኝ ነበረ? ምክንያቱም ማዲ በተወለደ በአርባ አራት አመቱ መስከረም አስራ ሰባት ነው ከዚህ ዓለም በሞት የተለየንና ምን አይነት ሰው ነበረ? ከአቀንቃኝነቱ ባሻገር ዘላለም፣ ከአቀንቃኝነቱ ባሻገር እንግዲህ ማዲ ያው በእውነት በጣም የሚገርም ሳይፍሻ፣ አሁን አንድ ሰው ሰማንያ ዓመት ቢኖር ምን ዋጋ ነው? እሱ እኮ በአርባ ዓመት ሁሉንም ጨርሶታል። ሰው የሰው ፍቅርን፣ የጥበብ ፍቅርን ለምሳሌ አሁን ሰው መቶ አመትም ኖሮት እድሜ መንዘላዘል ነው እንጂ በበጎ አድራጎት ስራ ላይ አንድ ቀን እንኳን የሚሳተፍ ሰው አታይም። ማዲንጎ በዚች በአጭር እድሜው በገና በለጋ እድሜው ሁሉን ነገር ነው በቃ ያደረገው። በርካታ ሰዎችን ይረዳ ነበር፣ በርካታ ሰዎችን ያግዝ ነበር። ያው መስቀል በመጣ ቁጥር፣ አዲስ አመት በመጣ ቁጥር፣ ከዚህ ውጭ ደግሞ ከዚህ ውጭ ዝም ብሎ ቴሌቪዥን ላይ የሆነ ነገር አይቶ እንዲሁ ሰው እየከፍቶታል፣ እባክህ እንሂድ፣ እባክህ የሆነ ነገር እናድርግ። ይሄ ነው ተፈጥሮ፣ በሙሉ በዚህ ላይ የተመሰረተ ነበር እና በእውነት በአጭር ጊዜ ውስጥ በድምፅ አይነቱን ብትለው ደግሞ በዚህች በአጭር ጊዜ ውስጥ እውነቴን የምልህ ጥንቅቅ ያለ ብስል ያለ ገና ምንም የሰጠን ነገር የለም። ገና ብዙ ነገር ሊሰጠን የሚችል ነበር ግን በኖረባት እድሜ በጣም ጥንቅቅ ያለ በጣም እርቅ ያለ በደንብ ደግሞ አሁን እየገባበት ያለው ለየት ያለ ስታይል ነበር እና ምናልባት እንግዲህ የአዲሱ ስራም እነሱ እነሱ ነው ይዞ የሚወጣው ሊሄድበት ያሰበው መንገድ ነበረ እና በቃ እየሞከረ ነበረ። ሁሉንም ጋር ማለት ከትልቁም፣ ከትንሹም፣ ከማካከለኛውም ሁሉም ጋር ለመድረስ የራሱን ድምፅ እያረቀ እያረቀ እያስተካከለ የመጣ በቃ ይሄ ምልህ ምንድን ነው ልትሉ የምችለው በቃ ብቅት ያለ ማለት ብቃቱ፣ ግን ከምን መሰለ መሰጠትም ነው ዝም ብሎ አይደለም መሰጠትም ነው የተሰጣቸው የምንላቸው ድምፃዊ ነበረ ማድዬ። ያው እንግዲህ በድጋሚ ምናልባት ዘግይተው ላደመጡን ሰዎች ስለ ነገው ፕሮግራም አንድ ያስታውሰንና ከአሁን በፊት በሰይፉ በኢቢኤስ መድረክ ላይ የተጫወተውን አንድ ዘፈኑን ደግሞ እኛ እንጋብዛለን ለተመልካቾች ለአድማጮች። እሺ፣ ነገ እንግዲህ፣ ነገ ኦንላይን ላይ ነው የጠራ ነው። ማንኛውም የተመቸው በሙሉ ከኛ ጋር መጥቶ እሱን የማሰቢያ ዝግጅት ነው ጠዋፍን የምናበራው ከዛ በተረፈ እዛው አካባቢ ለሚገኙ ሰዎች ነዳያን እንግዲህ ትንሽ የዝክር ፕሮግራም ማቅረብ ነው። ይሄ ነው ፕሮግራማችን። ሳይተሻየ እና የተመቸው አሁን አመት ባል ነው። ማንንም አናስቀድም፣ ግን ከእኛ ጋር ቆሞ ዝም ብሎ ብቻ ፍቅሩን ጠዋፍ እያበራ ገልጾ በቃ ነዳያንን ደግሞ አብርተን መሸኛኘት ነው። ይሄ ነው ፕሮግራማችን። ሳይተሻ እና በዚህ ላይ የተመቸው ሰው እንዲመጣልን ነው የምንለው ስለሰጠን መረጃ ከልብ እናመሰግናለን። የግጥምና የዜማ ባለሙያ አዲሱን የማዲንጎ አልበም ለአድማጭ ለማቅረብም የት እንግዲህ እየደከመ ያለ ነው። ዘላለም ስለነበረን ቆይታ ከልብ እናመሰግናለን። መልካም በዓል ብለን። አላንተም መልካም በዓል ሰይፍሻዬ። መልካም በዓል ለሁላችሁ ያው እንግዲህ ለማዲ ወዳጆች ለማዲ አፍቃሪዎች ምናልባት በእሱም በትዝታ የሚያስታውሱባቸው ስራዎች ወደፊት በጣም በቅርብ ጊዜ ይመጣሉ ብሎናል። እኛም እንጠብቃለን። ግን ሶስት ዓመት ስለመሆኑ ግን በጣም ነው የሚያስገርመው። የምር በጣም ነው የሚያስገርመው። ሶስት ዓመት አይመስልም። በጣም ቅርብ ጊዜ ማዲን ያጣነው ነው ነው የሚመስለው። ጊዜ እንደዚህ ነው የሚሄደው እንግዲህ በድጋሚ እንግዲህ ነፍሱን በአጸደ ገነት ያምጣል። የብዙዎች ጥያቄ ነበር፣ በተለይ የመጨረሻ አልበሙ ተሰርቶ ተጠናቋል። ቅድም ዘላለም መኩሪያ እንደገለጸው እንግዲህ በስራው ላይ ሙሉ ባለቤት የሆነችው ልጁ ስለሆነች ከልጁ ጋር እየተነጋገርን ነው። ጥሩ ጊዜ ሁኔታዎች፣ እንዲሁም ደግሞ አሁን የምናናገራቸው የተለያዩ ድርጅቶች አሉ ከእነሱ ጋር የምናደርገው ንግግር ልክ እንደ ተቋጨ የማዲ የመጨረሻ ስራዎች 13 ዘፈኖች ናቸው በቅርቡ ለአድናቂዎቹ ይቀርባሉ ብለዋል። ላለ ለማዲ አድናቂዎች የሚያስገርም ነው። የበዓል ልዩ ዝግጅታችን እንደቀጠለ ነው። ከሀገር ውስጥና ከባህር ማዶ ኪነጥበቡ፣ ስፖርቱ፣ ሙዚቃው፣ ፊልሙ፣ ማፈሪያወቱ ሁሉም አዲስ ነገር ይቃኛል። እናንተም ስድስት ሶስት ሁለት አንድ ላይ ቲ ያላችሁ ሀሳቦቻችሁን ንገሩን። ኢንዶሚ ለጤና ተስማሚ።